ስለዚህ ይሄ ህግ ትክክለኛ ህግ ነው። የምታሽቃብጡ ሰዎች ዝም ብላችሁ አታሽቃብጡ። በእኔ ላይ ቢሆን የሞተው ወንድሜ ቢሆን አባቴ ቢሆን ብላችሁ አስቡ። ልክ ነው፣ እውነቱ ነው። በዚህ ልጅ ምክንያት አሁን እኮ በየቦታው አፈሳ ነው። በየቦታው ጠርቱ። ዋአሌይኩም ሰላም ወረህመቱላህ ወበረካቱ። እንዴት ናቸው? ትናንትና ይሄን ፖስት አድርጌ ወደ አንድ ነጥብ ስምንት አካባቢ የሚሆኑ ልጆች ቆይ ልክላል ስክሪንሾት አድርጌዋለሁ እንትን ሲሉ ነበረ። በአጋጣሚ እንደመካ ነበርኩኝ እኔ እና ልጁ ተይዟል። አልሐምዱሊላ የሞተው ልጅ እጅግ የሚያሳዝን ታሪክ ያለው ልጅ ነው። ሀቂቃ ለመናገር ማለት ነው። አገዳደሉም እጅግ ዘግናይ ነው። ስለዚህ በተለይ እንደ ሃይማኖት አድርገው ተይዘዋል። እርግጠኛ ነበሩ ልጆች ተይዟል፣ ተይዟል። ያው እንግዲህ አገዳደሉም ያው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 ሙስሊሚን ክርስቲያኑን አላወቅኩም። በደረሰኝ አረቦች ቪዲዮ ሰርተውበት ነው ያየሁት። አረቦች እንደውም አንድ አረብ በጥሩ ነው የሰራው። ወላይ እኛ ሀበሻን ኢትዮጵያ የምናቃት ድሮ መጀመሪያ እኛ ሄጅራ ያደረግነው ወደ ኢትዮጵያ ነው። ዛሬ ግን ምን እየሰሩ ነው? ኢትዮጵያኖች እኛ ሀገር መጥተው እንደዚህ ወንድማችን ገደሉት። ግን ሁሉ ኢትዮጵያ እንደዚህ መጥፎ አይደሉም። ከሺ አንዱ ቢሆን ነው ምናምን እያለ ስለ ኢትዮጵያ ቪዲዮ ሰርተዋል፣ በዚህ ልጅ ላይ ማለት ነው። ሳውዲያዊ ወላይ ትልቅ ሰው የመኪና ውስጥ ቁጭ ብሎ የሰራው መኪና ውስጥ ቁጭ ብሎ። አዎ እንደው ላክልኝ ተርጉምላቸዋለሁ ችግር የለም ልከዋለ እና ምን አለ መሰላችሁ፣ ይሄ ልጅ ሲሰራ የነበረው አረቂ ሲሸጥ የነበረ ልጅ ነው። እንደገና ደግሞ በጣም ብዙ ወንጀል መሳሪያ ታጥቀው ራሱ የመላ ብዙ ነገር ሲሰሩ የነበሩ ልጆች አሉ አብረውት ጓደኞቹ። በጣም ያሳዝናል ያሳፍራልም። በእሱ የተነሳ መካ ላይ አራት መቶ አምሳ ተፍትሽ ላይ ገብቶ የተያዙ ልጆች አሉ። ብዙ ሴቶች ብዙ ልጅ አሳዳጊ ወንድሞች አሉ። የሚገርም ነገር ትልቅ ተፍትሽ ነበር ያጀማ እዚህ ስምንት መቶ ሰው ወልሞስ ሳለን ታብታብ እየተደረገ አይደለም፣ በጣም ታብታብ። ስለዚህ እንደዚህ አይነት የሚሰሩትን እንዳውም የምታውቁ ልጆች እያጋለጣችሁ መስጠትና አገራችንን ሰላም ማስጠበቅ፣ እኛንም ልጆቻችን እንዳናሳድግ ሰርተን እንዳንበላ እያደረጉን ነው። በጣም ነው የሚያሳዝነው። ወላ ተፍትሹ ተፍትሽ አይደለም፣ በአይዲ ሲያራ ነው የሚፈትሹት። የሚገርም ነገር ሹርጣዎች አይደሉም፣ ኖርማል ሲያራ ውስጥ ቁጭ ብሎ ነው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 ስለዚህ ይባካችሁ፣ እንደዚህ አይነትን ነገር ባንደግፍ። እኛ ኢትዮጵያኖች በሀቅ የምንታወቅ አልሐምዱሊላ ሰርቶ በሎች ነን። ብዙዎቹ የሚወዱን ታሪክ ያለን ህዝቦች ነን። ስለዚህ ታሪካችንን ባናበላሽ መልካም ነው። ጋጠወጦችን እያሳለፉ መስጠት ትልቅ ነገር ነው። ወላይ እና በጣም ትልቅ ተፍትሻለህ። ጥንቃቄ አድርጉ። አሁንም እየተዞረ ነው። ገና የሚለቀሙ ልጆች አሉ። ሰማችሁ፣ እንግዲህ ጥንቃቄ አርጉ። ያ ጀማ ጀማ፣ በጣም ጥንቃቄ አድርጉ። አሊያ እሺ፣ ኮፒ ሊንክ እና ታብታብ እያደረግ ነው። ጀማ ፕሊዝ፣ ጋይስ ኮፒ ሊንክ እና ታብታብ እያደረግ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? ሁሉ ወቤ ያ ያሳዝናል። ምን እንደሚባልም ከባድ ነው። ያለንበት ሁኔታ ምን ሆነው ነገር እኛ ባለንበት አሁን በሱ ሰበብ ስንቱ እንትን እንደሚል ቤተሰቦቹ የትንሽ ሰዓት እኮ ነው። ሸይጣን ሲበረታብን የአምስት የአስር ደቂቃ ሰምር ማጣት ህይወታችንን ሙሉ እስከ የሚያስከፍልን ደረጃ ላይ ይደርሳል። ይሄ ልጃውን ቢታሰርም ቢገደልም ለሱ ያው ነው። ምክንያቱም ቢያስሩትም አያስፈቱትም ለሱ ደግሞ ወንድም ስለሆነ እንደው አዝነውን አረቦቹም አፉም የሚሉት አይነት አይደለም። ገባህል? እዛ አረቦቹ በአረቦቹ ሲሆን ራሳቸው እንትን ይላሉ። ኮሜንት ላይ የምናየው ነበር አረቦቹ እኛን ሀበሾቹን ሲገሉን ለምንድን ነው የማያስፈርዱባቸው ምናምን ነገር ብለዋል። እና እሱ ላይ ማረጋገጫ ካላችሁ ኤቪደንስ ካላችሁ የገደለው ሰውዬው ሟቹ ካላችሁ ክሰሱ፣ ይገሏቸዋል። የሞተ በዚህ ጉዳይ ላይ ሞበይ፣ በቅርብ አንድ አበሻውን የገደለ አረብ ተገሏል። የሚገርማችሁ ነገር አበሻውን የገደለ አይተዋል። እንዳውም አስራ አምስት ቀን ጁማ ሆን አለፈው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 አንዴ ምንድን ነው የምትሉት ነገር ማለት ደግሞ እስልምና እንደ አሰቃቂ እምነት ምናምን የሚሉ አንተ ያላቸው አስተሳሰብ ነው። አሁን እዚህ ኢትዮጵያ ላይ እንዳለው ባለፈው ባለፈው አረብኛ የምችሉ እስክሪንሾት አድርጉና አንብቡት። ይሄውና ባለፈው ሲደበድበው የነበረው ልጅ ይሄውና አረቡ ታስረው የፖሊስ ፔጅ ላይ ተለቋዋል። ይሄ ልጅ በሶሻል ሚዲያ ሲደበድበው ኢትዮጵያውን የነበረው ልጅ በዚህ በዚህ በዚህ ቪዲዮ ይሄ ሰው ግለሰብ በዚህ አይነት ቦታ ላይ በቁጥጥር ስር አውለነዋል፣ ብለው አስረው ፔጃቸው ላይ ለቁታል። የዚህ ማንም ወንጀለኛ እስከሆነ ድረስ ወንጀለኛ ነው። ኦኬ። ያጀማ እና ኢትዮጵያኖች አትበሉ። ይሄስ ኢትዮጵያ አልነበረም እንዴ እንደዚህ ወንጀል የተሰራበት? ለምን ሳውዲው ታስሯል አደለ እንዴ? ስለዚህ ይሄ ልጅ አትፍተዋል፣ ወንጀል ሰርተዋል፣ በወንጀል ይጠየቃል። ይሄ ነው ያለው ነገር።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 ዝጉት፣ እናንተ ሪማ ዝጊው እና ኮፕሊንግ ታብታብ እንትን ይበሉ። ዝጉትዝጉትና እሺ፣ ምን አልሽ አሊያ? ቆይ እስኪ ማን እናስገባ። ቆይ እስኪ ጥጋቡ ታፈሳለህ። ለካ ና እስኪ ጥጌ። እና አንተ እስኪ አንተ ምን እና ምለው፣ ይሄ ህግ እዚህ ቢኖር ምን አለበት በስነ ስርዓት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 ሀያ ፐርሰንት ይገደል ነበር። ስንት ነገር ነው የሚታየው። ከወላሂ ስጀመር ኢትዮጵያ ላይ ህግ አለን በአሁኑ ማለት በጣም ይከብዳል። ህግ የለም። እኔ እንደራሴ ማለት ነው ማን ገደለ ተብሎ ራሱ ቢታወቅም ብታሰር ወይም አንድ ዓመት ገዳዩ እሱንም ወይም ተስፎ በሳንቲም በተለያየ ነገር ይወጣል። ኢትዮጵያ ላይ ህግ አለ አይባልም፣ የለም። የቤት ሰራተኛው ሁለት ልጆች ስትገል በአደባባይ አልተገደለችም። ይህ ህግ እኔ እኔ የሸሪያ እምነት ተከታይ አይደለም፣ ግን ይሄን ህግ በጣም ነው የምደግፈው። እንዳንድ ኢትዮጵያዊ በጣም ነው የምደግፈው። ለምን ይህ ህግ ኢትዮጵያ ውስጥ ብኖር እህቴ እንዳለችው ሁልሽትም ተከባብረን እንኖር ነበር፣ ተከባብረን ኮሽም አይለብንም ነበር። ይህ ህግ እውነት ብኖር እኔ አንዷ ደጋፊ እኔ ነበርኩኝ እና በጣም አመሰግናለሁ። ኦኬ፣ እሺ፣ ሽክራን፣ እናመሰግናለን። ጀማው ታፕታቡን ከፍ አድርጉት፣ ኮሜንት ይከፈትላችኋል። ትንሽ ታብታብ የለንም ሌሎች ሰዎች ስላሉ ከታች ኢንሻአላህ ኮፒሊንኩንም አምስት ሺህ እናስገባው፣ አምስት ሺህ እናስገባው ኮፒሊንኩን እንደዚህ አይነት ቅን ልጆች ናቸው፣ እንደዚህ አይነት በንጹሕ አምሮ የሚያስቡ ልጆች አሉ። ለዛ ነው ትክክለኛ አምሮ ያለው ወንጀልን ይከላከላል። ሀቅ ሀቅ ነው። የሰው ልጅ አንድ ሰው የአንድ ሰው ነፍስ ማጥፋት ወንጀል ነው። እዚህ በቃ የሰውን ነፍስ ማዳን ነው እንጂ መግደል ወንጀል ነው። ኦኬ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 ቲጂም አለች። ቲጂም እንግዲህ እንትን ላይ ናት። ያ ጀማ ታብታቡን ከፍ አድርጉት። ታብታቡ ሁለት መቶ ሺህ ሲገባ እንከፍትላቸዋለን ኮሜንት። እስከዛ ድረስ አዳምጡ። ኤልያስ ሰላም አሌይኩም። እና በነገራችን ላይ ሌላም የምናስተላልፈው መልእክት ቢኖር ያው ሀገራችን ላይ አንድ መስጂድ ይፍረስ የተባለ መስጂድ አለ። በዛ ዙሪያ ላይ አንዳንድ ኢንፎርሜሽን እንሰጣቸዋለን። ይህ መስጂድ እንግዲህ በሶስት ቀን ውስጥ ምናምን ይፍረስ የተባለ። የተለያየ ፌስቡክ ላይም እያነበብኩ ነው። የተለያየ ነገር አለ። በዚህ ዙሪያ ላይም አንድ ሁለት እንላለን ማለት ነው። ኦኬ ኮፒ ሊንክ ይደረግ፣ ኮፒ ሊንክ ይደረግ፣ በሰፊ ሼር ይደረግ። ያ ጀማ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ። ሞቤ እንትን ላይ ይሄው ይሄን የተሰጠችው ልጅ ይህች ልጅ ናት። እንትን ላይ ዋትስአፕ ላይ እቺ ኦኬ ልከልኛል። እሺ ኤልያስ ይሰማሀል? ኦኬ ማሻአላህ ነገ ቪዲዮ እንሰራና፣ ማሻላ ማመስገን ያለብን አመሰግና። ግን ለእኔ እንዴት ቪዲዮ አላኩልኝም? ጅዳ ነው ጅዳ ኤምባሲ ነው ጅዳ ቆንስላ ጽፈት ቤት ነው። ከነ ጽሑፍ ልክ ይላሉ። ባቃሽ፣ ነገ እንሻላህ። እንደዚህ ሲሰሩ እነሱን ማመስገን አለብን። በእርግጥ ህጉ እየተተገበረ ነው። አልሐምዱሊላ፣ ለውጥ አለ። በዚህ ላይ ደግሞ ወንጀለኞችን እያሳለፉ መስጠት ትልቅ ነገር ነው። እኛ ስራ እንድንሰራ ሌሎች የሰው ሀገር ተግባር። እኔ የሚገርመኝ በጣም ያሳዘነኝ ኮሜንት ቢያዝም ከፍለን እናስወጣዋለን የሚሉ ልጆች ነበሩ። በጣም የሚገረመኝ ነገር በጣም በጣም ያስ የሞተው ህይወት አይደል እንዴ? ነፍስ እኩል ነው። የምንም ነፍስ ይሁን ያሳዝናል። ሀቂቃ እዚህ አይነት ሀበሻ እኳ ቢበዛ ቢጠቁ፣ በጎረቤት ያለው ወንጀል የሚሰራ የሚዘርፍ ካለ አሳልፈህ ለህግ መስጠት እንደዚህ ቢለመድ ጥሩ ነበረ፣ ይቀንስ ነበር። ግን አይቶ እንዳላየ ዝም የሚለው ራሱ ከጎረቤት ራሱ ብዙ ነገር እየሰሩ ዝም የሚሉ ሀበሻ እንዳለ ነው። ለዛ ነው የሚስፋፋ። ደሞ ኢትዮጵያዊ ሀበሻኛ እኮ ለእስራኤል የሚደግፍ ህዝብ አይደለም እንዴ? አስቡት ዓለም ዓለም በሙሉ እየተናገረበት ስለ ፍልስጤን ሙስሊም ስለሆኑ ፍልስጤን ብሎ በሃይማኖት አያይዘው ከእስራኤል ጎን የሆኑ ብዙዎች ኢትዮጵያውያን የሚቋወሙ ዓለም ዓለም ሁሉም ከጫፍ እስከ ጫፍ ስለ ፍልስጤን ስለ ጋዛ እየተናገረ እና የኛ ሀበሻ ህግ የለውም ለስሞላ ነው።